ቀን ይጾማል አንድም ቀን ቀርቦኝ ያውቅ ማለች አባት አዘኑ። ምን ይሻላል ይሄ አያቸው በምን ይወቀሰኑ? ዒባዳ አበዛ፣ ሌሊት መቆም አበዛ፣ ጾም አበዛ። ቀንስ እያለው ነው እኛ ጋር ወደ ኢባዳ ትቀስቅሰ መቀስቀስ አልቻለ። ከዛ ረሱል ጋር ክስ ቀረበ። አባት ያ ረሱላህ ልጄ እንደዚህ ነው ኢባዳ የሚያደርገው ትዳርም አደረኩለት ምንም የለም ምን ይሻላል ብሎ አሉ። ጠሩትና

እሳ እንዴት ለበየውሩ መሆን ያለበት አረ ያረሱላላህ እኔ ወጣት ነኝ። በወጣትነቴ ልጠቀም አረ አይከልክሉኝ አላቸው። በወጣትነቴ ልጠቀምበት በቃ እሺ፣ በየሀያ ሀያ ቀን እክትም። አረ ወጣት ነኝ፣ ከዛ በላይ ይችላለሁ፣ አይከልክሉኝ። እሺ፣ በሳምንት አክትም። አረ ወጣት ነኝ፣ ከዛ በላይ ይችላለሁ፣ አይከልክሉኝ። እሺ፣ በሶስት ቀን እክትም። አረ ከዛ በላይ ይችላለሁ። ከዚህ በላይ አይቻልም፣ በቃ አይቻልም። ከሶስት በሶስት ቀን ማክተም አለብ ከዛ በላይ አይቻል ብሎ ከለከሉት። ይከራከር የነበረው ምንን እያነሳ ነው? ወጣት እኔ ወጣት ነኝ እችላለሁ፣ ወጣት ነኝ እንድጠቀምበት። በኋላ ማርጀት አይቀርም አልችልም፣ ሳረጅ በኋላ ቢዝ መሽሁል ሆነ አለ። በተለይ ነገር ገባለው አሁን የዒባዳ ላድርግ የሚል ስሜት ለነበረው። ስለዚህ በዒባዳ ነይሊ በመቆም ጾም፣ በመጾም ይዓብዱላህ ቢን አምር ቢል ዓስ ትልቅ ሞዴል የሆነን ይገባል። ሌላው ሞዴላችን አብዱላህ ቢን አባስ

አላህን ጠብቀው፣ ፊት ለፊት ሮ ታገኘዋለ። ስትጠይቅ አላህን ጠይቅ። ወጣት ከአላህ ጋር መተሳሰር አለበት። ስትለምን አላህን ለምን። አባትናቴ አትበል። አክስቲያ ጎቲ አይደለም የከነ ወሊ የከነ ሸኽ አይደለም። መለመን ያለ በአላህ ነው። ወይደ ስተዓንተ ፈስተዒን ብላህ እታገዝ። ከፈለክ በአላህ ታገዝ። ይህን ብቻ አይደለም እወቅ። የዓለም ሕዝብ ተሰብስቦ አንተን እንርዳ ብሎ ቢሉ ሊረዱ አይችሉም። ተስፋ እንዳታደርግ በሰው ላይ በሰው ላይ ተስፋ አታደርግ። ተስፋ በአላህ ላይ ይሁን። አላህ የቀደረልህ ነገር ካለ ያችን መጠን ብቻ ሊረዱ ይችላሉ። በብዛታቸው በሞራላቸው መጠኑን መጠን ግን ሊረዱ አይችሉም። ስለዚህ ቀልብ በአላህ ነው መንጠልጠል አለበት። ተስፋህ በአላህ ላይ መሆን አለበት። በተቃራኒው እንብዳው እናጥፋው ችግርና ድርስበት ብሎ የዓለም ህዝብ ቢሰበሰብ፣ ምንም ሊጎዱ አይችሉም። አትፍራቸው፣ አትርበደብ፣ አትበቃቃቱ ፈሪያቱ ምንም ሊያደርጉ አይችሉም። አላህ የቀደረው ካለው ነው በስተቀር የምትፈራው አንድ አላህ ብቻ ይሁን። ምታጎኑ ብሶ ምታጎ በልዶ ለአንድ አላህ ብቻ ይሁን። አላህ ትጎዳለ ብሎ የቀደረው ካለ አላህ ስለቀደረው ሊጎዱ ይችላል። የእነሱ ግን አይደለም ይሄ አላህ ቀደር ነው እንዲህ በመሆኑ ተጽፎ ያበቃለት ጉዳይ ነው ብሎ ይነግሮታል። ታዳጊ ወጣት ነው አሰውሉ አስራ ሦስት ዓመት ንሳቸው ሲሞት ምናልባት ይህ ምክር የተሰጠው በ10 አመቱ ወይም ወይ በ11 አመቱ ሊሆን ይችላል። ወጣት ልጅ በምን መታነጽ እንዳለበት ተቋ እንዲኖረው ጀግና እንዲሆን ተወኩል እንዲኖረ ደፋር እንዲሆን ጥሩ ሐሳብ አፍላቂ እንዲኖር የማንም ጥገኛ እንዳይሆን ከአላህ ብቻ እንዲተሳሰር የተሰጠ ትምህርት ነው። ይህን ትምህርት ትልቅ ቀለባችሁ አድርጋችሁ ልትይዙ ትችል ይገባችኋል። ሌላ የወጣቱ ሞዴል ሙስዓብ ብን ዑመይር ረዲየላሁ ዐንሁ ወደ ኢትዮጵያ የተሰደደ የተቀናጣ ህይወት ይኖር የነበረ የሀብታም ልጅ የነበረ ግን ሐቁ ሲገባው በወጣትነቱ እውነቱ ሐቁ ሲገባው ግን ያን ሁሉ የተረፍ የምቾት የድሎት ህይወትን ትውት አድርጎ ወደ ችግር መጣ፣ ወደ ረሃብ መጣ። ሙስዐብ ብን ዑመይር ወደ ሐበሻ ተሰዶ ከተሰደዱ አንዱ ነው። ወደ ሐበሻ ተሰዶ ከሐበሻ ሲመለስ ረሱል ሰለላሁ ዓለይሂ ወሰለም ሙስዐብን ሲያዩ አለቀሱ። አለቀሱ። እነ ጃፈር ያጎታቸው ልጅ ብዙ ሰሃቦች አሉ። ሙስአብን ሲያዩ ግን አለቀሱ። ምን ነው ሲሏቸው፣ ሙስአብ ለዲኑ ብሎ የወጣትነትን ጊዜውን እንዴት አርጎ ዋጋ እንደከፈለ እዩት። ማን ነበር ሙስአብ? በከተማይቷ የተቀናጣ ልብስ ይልብስ የነበረ የሚለብሰው ልብስ ምድር የሚባል ባሁኑ ሰዓት ታዋቂ ልብሶችን ብራንድ ጫማው ብራንድ ነው። ልብስ ጀነቢያው ብራንድ ነው። ሽቶ ብራንድ ነው። ሁሉ ነገር ብራንድ ነበር። በየልብስ የነበረው በመስለሙ ያ ሁሉ ብራንድ ጠፍቶ የለበሰው ልብስ ቡቱቶ ሆነ። ለእስላም የከፈለው ዋጋ ያ ውበቱ ያ ቁንጅናው የሄደበት መንገድ፣ ሽቶ ይሸት የነበረው አሁን ግን ገርጥጦ አመድ መስሎ ፊቱ ተመልከቱት። ይህ ዋጋ የተከፈለው ለማን ነው? ለእስላም ለዲኑ የከፈለው ዋጋ ነው።

በብቁት በናት የተቀበላት እየተቀበላስ ያኔ አሰቃቀሩ ያቃናው ማለው ወጣቱ ሙሳብ ኢብኑ ዑመይር። ይህ ወጣት ሙሳብ ኢብኑ ዑመይር ኦሑድ ዘመቻ ላይ የሰላብን ባንዲራ እያዋጋ ነው ሸሂድ ሆኖ የሞተው ከወጥ ለወጣቶች ሙጂ ለሚሆን አርአያ የሚሆን ሰሃባ ነው። ብዙ ታሪኮችን ማንሳት ይቻላል። እነዚህ ለምንድነው ማነሳላችሁ? የወጣት ሞዴን፣ የወጣቱ ሮናልዶ አይደለም። የወጣቱ ሞዴን መሐመድ ሰላም አይደለም። የወጣቱ ሞዴን ሙሳብ ኢብኑ ዑመይር